ይህ ባለ ሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ደሊቨሪ ባለቤቱ ወልደ ጎርጊስ እግዚአብሔር። እሱ ሰውዬ ካላስተዋወቀ ምናምን ነገር አለች። ልትተዋወቀ ትፈልጋለች። ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለ ሀብት ናት። ሴትዮ ባለ ሀብት ናት። ልትተዋወቁ ትፈልጋለች። ሰውዬው እግዚአብሔር ይረዳው። እግዚአብሔር ያገዘው ሰው ነው። ገና ሲያየት ገና አይኑ ነገረው መሰለኝ፣ እኛ ያላየነውን አየ መሰለኝ። መጣ፣ ሰላም አላት፣ ምናምን በቃ ከልጆቼ ጋር እየተጫወትኩ ነው ቻው ብሎ ሄደ። እንዴ! ምን ያንቀባረዋለን እኮ ልረዳው ነው። ምን ምና ብላ ተናደደች። እኔ ደግሞ እኔ ምንም እሱ እሱ የተገለጠለት አይን ምን አለ። የዛ ጊዜ ተገልጦልኝ ቢሆን እሱ ወልደ ጎርጊስ እኮ ካል ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም እንደ ምናምን አይነት ነገር ነው ሀሳቤ ሁለት ባለሀብት ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ተው። ትንች ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር በእኔ አጋጣሚ አግኝተው ገባሽ ሳላራበሻ እዛ ጋራ በዛ ፕሮግራም ተግኝታ ልጆቹን ስፖንሰር ቪዲዮ አለ። ሁሌ እዚህ ቪዲዮ ላይ አለ ሳራ ሀላበሻ ጋራ ከጸጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን። ካሜራ ላይ መግባት አትወድም እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ። አይምሮን እኮ ደፍነዋለች። በቃ እኳ ሀብታም ነኝ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ። እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለ አላለች ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጎርጊስ ላይ የሆነ ፕላን አርጋበት ነበር የዛ ጊዜ። አሁን የሚገለጥልኝ እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትየዋን ገና ሲያያት ሰላም ሰላም ብሎ ቻው አለ በቃ። እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አርጋበት ነበር። ፎር ሾር። አሁን ነው ሁሉ ነገር ግልጥለጥለጥ ሚልልኝ እሱማ እኔ ራሱ ከንትና ጋ አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ እግዚአብሔር አተረፈው እንጂ እሱም ብሩክ ብሩክ በኛ ተንተረሰው፣ ሲምፕሊ ማግኘት ያገኛሉ። ገባሽ? እኔ ኮ ለረዳው ነው አለች። ኢቲኤች ዴሊቨሪ ስንት ሰው ነው ይረዳ ሰውዬ? እኔ ለረዳው ነው። እንዴ፣ ምን እንደዚህ ያንቀባረዋል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል። ዛ ጊዜ ምን አለ እሱ አይን እንደተገለጠኝ አይን ተገልጦ ቢሆን ዛሬ እንዲያኑንም ነበር እኔ እኮ